ጥሬ ስጋ አፍቃሪዎች፣ ሸክላ አፍቃሪዎች፣ በአጠቃላይ ስጋ አፍቃሪዎች፣ ዛሬ የተገኘት በመሀል ቦሌ ድሬ አዲስ ነው። ያላቸውን የምግብ አይነት ዋጋቸው እንዲህ ወደ እናንተ አደርሳለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አባ ሰላም እንዴት ነህ? እግዚአብሔር ይመስገን አለን። እስኪ ድሬ አዲስ ሲመጡ ተመልካቾች ምንምን ማግኘት ይችላሉ፣ እንደዚሁም ደግሞ ምን ምን አይነት ጥሬ ስጋ አለ፣ የእናንተ ሰንጋ ኬት ነው የሚመጣው የሚለውን ለተመልካች ታደርስልኛለህ። ግን እራስን ከማስታወቅ እንጀምር። አመሰግናለሁ። ባህሩ ባላለው እንኳን ወደ ድሬ አዲስ በሰላም መጣችሁ። እንግዶቻችን ወደዚህ ሲመጡ ጥሬ ከፈለጉ ጥሬ አለ፣ ጎድን ጥብስ አለ፣ በራስ ወዝ አለ ቁርጥ አለ፣ አንፉን አለ፣ ቃጠሎ አለ፣ ኮምቦ አለ፣ በራስ ወዝ ለጋጥስ ብዬሻለሁ። ሁሉም ነገር እዚህ መጥተሽ ምንም የምታጭ ነገር የለም። አሁን አሁን እንግዲህ ቁርጥ አፍቃሪ ነው እየበዛ የመጣ ያለው ቁርጥ አፍቃሪ። ልምዱም ከሌለሽ ድሬ አዲስ ከመጣሽ ጮማ ዳቢት ስጋለ። ይሄ ዳቢት ነው የሚባለው። እሱ ሻኛ ነው፣ ሻኛ ነው። አዎ ከዛ ቢቻሽ ስለሆንሽ ነው ትንሽ ያሳነስኩት ዳቢት ነው ይሄ። ዘርፍ ልጨምርልሽ በጣም ተወዳጁ ዳዊት ይመስለኛል አይደል ዳዊት ሻኛ ሽንጥ ሁሉም እዚህ መጥተሽ ምንም ሁሉም ነገር ዳዊት ላይ በቃ እሺ ከቀዩ ለሚወድ ደግሞ ቀይ እሱ ከምንድን ነው የሚባለው ማለት ነው ንቀል ታላቅ ጠቁር ነው የሚያምረው ይሄ ደግሞ ሳልገኝ ነው አልገኝም ብዙ ሰው በተለይ ጥሬ ላይ ጮማ ለሚወዱ ሰዎች ጮማና ቀዩን የቀላቀለ በጣም ይፈልገዋል። አሁን ጥሬ አሳምርልሽ እና በራሱ ወዝ ይሰራልሽ ማለት ይሄ ጥሬ ነው። ምሰራልሽ ምንድነው? በራሱ ወዝና ጥሬ ሲሆን በራሱ ወዝ የሚባል ስፔሻል ሶፍት ስጋ ለጭቅና ጥብስ ሆኖ በስሱ ይከተፋል እሱ ተጠብሶ ሲመጣ በጣም ምርጥ ስጋ ነው። ምግብ እምቢ ላለ ሰው ሁሉም በቃ ምርጥ ነገር ነው። እኔ ምራቄን እያሳወጣኝ ነው። በጣም ነው የሚያምረው ስጋው የቆራርክልኝ። በጣም ከቆንጆ ቆንጆ ከሚባሉ ሲመስለኝ ካሉት ዋና ብልቶቹ ቁርጥ ከሐረር ሰንጋ፣ እንደነገርኩሽ ከሐረር ነው የናንተ ሰንጋ የሚመጣው። ፍየሉም ከሐረር፣ ብሬውም ከሐረር ከድሬዳዋ ነው የሚመጣው። ለዛ ነው ድሬ አዲስ የተባለው። ድሬዳዋም በአዲስ አበባ ላይ። አዎ፣ በጣም ቆንጆ። እንግዲህ ድሬ ሰንጋ በጣም ተወዳጅ ነው። እንደ ሀገርም ሰንጋ ሲባል የድሬ ሰንጋ ነው በደንብ የሚታወቀው። አዎ። እናንተ ሰንጋችሁ እራሳችሁ ናችሁ የምታደልጉት? አዎ፣ እዛ ቅርንጫፍ አለ። ከዛ ወደዚህ ነው ትራ የሚላከው። እዚህ ከስተመሮቻችን ምርጥ ነገር አድርገን ዝግጁ አድርገን እንደ ፍላጎታቸውን እናቀርባለን፣ እናስተናግዳለን። ሰው እንግዲህ ጥሬ ሲበላ ጤናማ መሆኑ ነው የሚያሳስበው። ምን ያህል ጤናቸው የተጠበቀ በሬዎች ነው እናንተ ጋር ለእርድ የሚቀርቡት? ለእርድ የሚቀርቡት ያው እኛ ገዝተን እናቀርባለን። እዛው ቄራ ውስጥ ቄራ ነው የሚገባው። ቄራ እራሳቸው ዶክተር አለ፣ እነሱ መርምረው የተበላሸ ነገር አይኖርምም። ቢኖርም እዛው ነው የሚቃጠለው፣ አይመጣም ወደዚህ። ስለዚህ ስለዚ አያሳስብም። መልካም፣ በጣም ቆንጆ። እንግዲህ አሁን ለቁርጥ ነው ያዘጋጀህልኝ። ለሸክላ ደግሞ ለሚፈልጉ ሰዎች ከምን ከምን ማግኘት ይችላሉ? የትኛው ስጋ ለሸክላ በጣም ተመራጭ ነው? ለሸክላ ጥብስ የሚሆን ፊሌቶ አለ፣ ጭቅና ጥብስ አለ። እነሱ እነሱ ለከስተመር በማይጠነክር መልኩ እናዘጋጃለን። ለምሳሌ ጎድን ጥብስ፣ ከዚህ ፊሌቶ ሰው ከፈለገ እችል ዘልዘል አድርገን ለሸክላ ተመራጭ ናቸው። ስጋውን መቀነስ ከፈለግን እንቀንሳለን። ሶ ፍላጎት ካለው እንደዚህ ሸልሸል አድርገን ይቀርብላቸዋል ማለት ነው። ሌላ ጥብስ ጥብሳ ጥብስ ለሚወድ ሰው ደግሞ ከሸክላ ውጭ ምን ምን የጥብስ አይነቶች ምግቦች አሉ እናንተ ጋር? ከሸክላ ውጪ ጋዝ ላይት አለ፣ ብራስ ወዝ አለ። እንደገና ደግሞ በወዙ አለ። ኦኬ ኮሌክሽን አለ። እነሱ እነሱ እናዘጋጃለን። ለጋ ጥብስ አለ፣ ኮምቦ አለ። ስለዚህ በየስጋ አይነት በየአይነት ሁሉም ነገር አለ። አንፉናለሁ ግሬሻለሁ። ቅድም አንፉና ማለት ነው። ስለዚህ በጣም ቆንጆ እሱ አለ። ሁሉም ነገር እዚህ ነገር የለም። ሸክላ ነው መቅበት ወደ ቴብል እና ቀሪው እናንተ ጋር አገልግሎት እንዲሁም ደግሞ እየቀመስኩ አደርሳለሁ።

ያውም ደግሞ የሀረር ሰንጋ ጥሬ ደግሞ በጣም ዋው ነው እያለኝ ነበር። አዎ የእናንተ ሰንጋዎች የሀረር መሆኑን እየነገረ ነበረ ስላለ ኦልሞስት ከዛ ሰው ነው የመጡት። ሁሉ ቴስቱ የተለየ ነው እና ለምን ያለችው ሎሚ ሞቶ ሪ ነውአይ ጥሪ አድናቂ ነሽ በጣም እንደዛ ከሆነ እዚህ ጋ በጣም እንትን ይደረጋል ይሄ ደግሞ ይኸውልሽ ሻኛ ጮማ ለሚወዱ ሰው ያው እንደ የሰው ፍላጎት ይለያያል ግን ጮማ እሺ ዳዊት ደግሞ ትንሽም ስለሆነ ይመረጣል በጣም ደስ ይላል ስጋ ነው ጥሬ በጣም ነው የሚወደው። ጥሬ አፍቃሪ ነኝ ቀብሸዋለ በጣም ነው ደስ የሚለው። ጥሬ ስጋው ልስልስ ያለ ነው። አፍ ላይ በጣም አሪፍ ነው። ደግሞ ከሁሉም አይነት ነው ቆርጦ የሰጠኝ እዚህ ውስጥ። አሁን አይነታቸውን ታውቃለሽ። እሱ ነገረኝ ራቁ ነገረኝ እሱ ነገረኝ እንጂ እኔ አላውቃቸውም። እዚህ አሁን በእውነት ሲቆርጥ ቆርጥልሽ። አሁን ዳዊት እና ዘርፍ ኦኬ መሻኛ ነው። ቆርጥልሽ አዎ። ቆንጆ አይነት ካሉስ ስጋዎች ደህና የሚባሉት ነው። ቆርጥልሽ አዎ። ያስታውቃልም። ደግሞ ትክክለኛ ጥሬ አፍቃሪ የሆነ ሰው ጮሞን ነው የሚወደው ጮማና ዳቢት ዳቢቱን እና ወረር ስለሚያደርገው ትንሽ በቃ ከሁለቱም አይነት ቴስት የሚገኝበት ነው። እኔ በግሌ ቀይ ቀዩ እወዳለሁ። ከሁሉም አይነት ነው ያለው በጣም ነው የሚጣፍጠው። ሌላ ማንኛውም ሰው የሚወደው ሸክላ ጥብስ ይመስለኛል። ሸክላ ጥብስ ያለ ስለሆነ በጣም ደስ የሚል ቴስት አለው። ነገስ ውደግሞ ፍሊቶ ነው የሰራለች የሊ ጋ ለች ፍሊቶ ማለት ለሶፍት ስጋ ቆንጆ ከሚባለ ጋ ጭቅና ስጋ ማለት ነው። ቆንጆ ስጋ በጣም ቆንጆ እንግዲህ ሁለቱንም አይነት ነው ከጥሬውም ከጥብሱም ነው የቀመስኩት። ከሁለቱም ደግሞ ስጋውን በጣም የወደድኩት እስኪ ወደ እናንተ ሲመጡ ምን ምን አገልግሎት አለው ወደ ሚለው ኒድ ከዛ በፊት ግን ቀጥታ የሆድ ነገር ሆነብኝና ወደ ምግቡ ጋባው ራስን ከማስጠብ ጀምልኝ። ኦኬ እኔ ቤካ እባላለሁ የዚህ ቤት አንዱ ባለቤት ነኝና ያው ድሬ አዲስ ሲመጣ ዝም ብሎ አልመጣም፣ ብዙ ጣሮዶችን አልፎ እዚህ መጣውና ከስሙ ተነስተን እንኳ እንድፋ እንድናደርግ ድሬ አዲስ ማለት ድሬዳዋና አዲስ አበባ እንደ ብሪጅ ሆኖ እንደሚያገናኝ አይነት ቤት ማለት ነው። አይተሽ ከሆነ ሎኬሽናችን ቦሌ ብራስ ነው ያለው። ወደ ቢሽኒ አገባ ብለሽ ከድሬዳዋ ሰዎች ሲመጡ ከኤርፖርት ወርዶ ዋኪንግ ዲስታንስ ነው። በደንብ ፕላን ተደርጎ ነው የተሰራው ማለት ነው። ምክንያቱም ድሬዳዋ ላይ ቆንጆ ቤት ሊቢት ስፔሻል ቁርጥና ላውንጅ አለ፣ ኤምኬስ ላውንጅ አለ፣ ኬሩስ ከሪ ባር ነበርና እነዚህ በጋራ በመሆን ነው እዚህ አካባቢ ላይ ይሄ ቤት ይሄ ቤት ተከፈተ። በጣም ጥሩ ግሬድ። ድሬ ለናፈቀው የድሬ ሰንጋ ደግሞ ለሚወድ ሰው ወደ እናንተ ብቅ ማለት ነው የሚጠበቅባቸው። ኤግዛክትሊ። እሺ፣ እንግዲህ ወደ ቁርጡ ንግባ። ከቁርጥ ጀምሮ ምን ምን አለ እናንተ ጋስ መጣው መመገብ ለሚፈልጉ ሰው። ልክ ነሽ። ምንድን ነው መሰለሽ፣ ድሬዳዋ ስትሄጂ ድሬዳዋ በተለየ መልኩ ትዘውቅበት አይነት ምግቦች አሉ። አንደኛ ከድሬዳዋ ከሀረር ሰንጋ ይባላል። በሰምተሽን ከሆነ አላውቅም፣ ቴስቱ ይለያል ከሌላ ቦታ ከሚደለበው ሰንጋ ቴስቱ ስጋው ቴስቱም በጣም ለየት ታለንት ናለው። ከሰንጋው ከበሬ አደላለብ ጀምሮ ኤቭሪቲንግ ስታይ የተለየ ነው፣ እና እኛ ቤት ስትመጪ ድሬዳዋ የተለመደው አይነት ነገር በዲቪት አካባቢ እና ኬሩስኪ አካባቢ የተለመደው አይነት የስጋ አይነት እና የስጋ ቴስት አይነት እዚህ እንዲመጣ ነው የሚፈለገው። ያንን ድባብ ነው እዚህ ያን እንድመጣ ነው። ሶ እኛ ጋር ስትመጪ ስፔሻል ቁርጥ አለን። ስፔሻል ቁርጥ ማለት ቪአይፒ ቁርጥ የምንለው አለ። የስጋ አይነቱን በብዙ መልኩ ያው ስጋ ብዙ አይነት አለው እንዳልኩሽ፣ ብዙ አይነት የስጋ አይነት የስጋ ብልቶች አሉ። ከዛ ውስጥ ግን ዋና ዋና ብልቶች ላይ ቪአይፒ ላይ በስፔሻል መልክ ይቀርባል ማለት ያለ። ከዛ በተረፈ የእኔ ቪአይፒ ነው ኤግዛክትሊ፣ ካለው ስጋ ዋናውን ነው የሰጠሽ እና ቪአይፒ ብሎኝ ነገሩኝ፣ እንደዚያ ነው ያለ። ፕላስ ደግሞ ስትመጪ ድሬዳዋ አካባቢ ስትመጪ አሁን ድሬዳዋ አፉና ይባላል። ድሬዳዋ አፉና ማለት ከቅመማ ቅመምና ከነሽንኩርት ከጣ ከቃና ተደርጎ ሰርተው አፉና በባህሪ የሚያቃጥልና ግን ስፓይሲ ሆነው በጣም ጣፋጭ በጣም የምትመገቢ አይነት ምግብ ነው። ስፔሻሊ አፔታይት እምቢ ያለ ሰው እንደዛ አይነት ነገር ግን ድሬዳዋ ያለ ጥብስ ለየስለምን እሱን ለማምጣት ነው ትላል። ደግሞ ኩድራ ጥብስ ይባላል። ኩድራ ጥብስ አሁን ከተለያየ ፍራፍሬ ማንምድ ነው። እነዚህ ከአትክልት አይነት የሚሰራ ከሽንኩርት ጀምሮ ከቲማቲም፣ ሽንኩርት፣ ቅማ ቅመም በደንብ ተቀመመው የሚሰራ ቴስቱ በጣም ይለያል። ያለ ሌሎች ኦልሞስት እዚህ የተለመደ ነው። ግን ያው ታይ አሁን ለጋጥብስ ይባላል። ለጋጥብስ ማለት ከስጋ አመራረጥ ጀምሮ ቀይ ለስላሳ ስጋ ነው የሚመረጠው። ሲያኝኩትም የሚመች በጣም ሶፍት ነው የምንለው በተለምዶ ያልሆነ አይነት ስጋ ማለት ነው። ደግሞ እኛ ቤት ጀኑንሊ በድሬዶ አይነት ፊሊንግ ነው የሚስተናገደውም ሰውም እና ለየት ታሌንት ናት። ላይክ ዝም ብሎ ለመሸጥና ገባ ብቻ ለመስራት ሳይሆን ን ሰዎች ድሬዶ አይነት ፊሊንግ እንዲኖራቸው ተደርጎ ነው። በጣም ቆንጆ ኪሎ ላይ እንደዛው ረሃ ነው ብዙ ጊዜ ሰዎች ኮምፕሌን የሚያደርጉት እኛ ጋር ጄኑን እንዳልኩሽ፣ ጄኑን ማለት ሲምፕሊ ወርድ አደለም ከኪሎ ከስጋ ማስጣጥ ጀምሮ ከስጋ አይነት ጀምሮ ከውስጥ ክችናችን እየተሽከ ነው። ሰፊ በጣም ኦፕን ክችን ንጹህ ብቻ ነው። ንጹህ ቤት ነው። በትክክል በሕንጻ ትልቅ ሕንጻ ስር ስጋ ቤት እንደዚህ አዲስ አበባ ላይ ምናልባት አይሮን ነው የሚበኛ የመጀመሪያ ሰው ነው። እኔም አዎ፣ የመጀመሪያው ነው። ሕንጻ ላይ ስጋ ቤት፣ ቁርጥ ቤት በዚህ አይነት ኦፕን በሆነ ወይ በመስኮት አይደለም። አይተሽ ከሆነ ውስጥ ገብተሽ እዚህ ጋር የዲስፕሌውን ምስጋን ስታይ የስጋውም ጽዳት በዛው ልክ ይጠበቃል። አዲስ አበባ ለውንር የጠበቀ ነብምብዙ አይነት ምግቦች አሉ። ለነገር ከተለመዱት እዚህ አዲስ አበባ ከተማችን ላይ ካሉት ምግቦችን ወጣ ያሉ ከድሬዳዋ የመጡ ለየት ያሉ ምግቦችን እሱ ብቻ ደግሞ ቤት ሐሙስና ቅዳሜ ስፔሻል ቀን ነው። መስተንግዶ በተሻ መልኩ ነው የሚደረገው። ማለትም ማለት ነው ሐሙስ እና ቅዳሜ የተሻለ ከብት አሉ ከሚባለው በጣም የበሰለ ቆንጆ ሰንጋ ነው የሚገባው ሐሙስ እና ቅዳሜ። ቀሪ ጊዜ ደግሞ በፊየል ቁርጥ ነው የሚታወቅ። ፊየል ቁርጥ ነው ውርጅ አሁን ታች ላይ ሙክቶቹ ይቆማል እና ከቅዳሜና ውዝጭ ቀሪ ቀናቶች በፊየል ቁርጥ

ይምጣልኝ የለ የእንጀራ ቀጥታ ከድሬዳዋ ቀጥታ በቆሎ ከአንዱ ብራንች ከሆነው ቤት ወደዚህ ተልእኮ ይመጣል። ትልቁ ዓላማችሁ ምንድነው? ከድሬዳዋ እስከ አዲስ አበባ ድረስ የድሬዳዋን ካልቸር የሚያንፀባርቅ አይነት መስተንግዶው እንዲኖር ነው። ዋና ፕላናቸው ምሆሳሳለየሚስብ ነገር አለው እና ኢትዮጵያ ካልቸር ደግሞ ታውቃለች። ሬድዋ ደግሞ ትንሽ ኢትዮጵያ ነው የምትባለው። ኤቭሪ ካልቸር እዚ አካባቢ ላይ ምንም አይነት መድሎ የለም። ያ ነገር እዚህ እንዲሆን እንፈልጋለን። ብዙ አይነት ሄ በአንድነት ተፋቅረው ተፋቅ የሚኖሩበት ከተማ፣ የፍቅር ከተማ ናቸው ሁሉም ሰው የሚለው ነው እንግዲህ፣ ከምግቦች ውጭ እናንተ ጋር ባር ላይ የተለየ ሰርቪስ ካለ እንደዚህም ደግሞ መሸት አድርገው ቢመጡ ኳስ ለማየት ለመዝናናትም የሚሆን ነው ወይ? ዋው! በጣም ጥሩ ነጥብ አነሳሽን። የሚገርምሽ አይተሽ ከሆነ ግራቀኝ ከጫፍ እስከ ጫፍ ቲቪዎች እያይሽ ማለት በጣም ትላልቅ ቲቪዎች አሉ። እኛ ቤት በስፔሻል መልክ ነው ኳስ ሰው ዘና ብለው አይቶሽ ከሆነ ሰፊ ነው፣ ሀይ ሩፍ ነው ቤቶቹ። አይተሽ ከሆነ ቪ አይ ፒ ሩሞች አሉን። ከላይ ቪ ቪ አይ ሩም አለ፣ ፕላስ ላውንጅም አለ። ከላይ ትልቅ ላውንጅ አለ። ምሽት ቤት ማምሸት ከፈለገ ሰው እዚህ በልተው መጥተው ወደ ላውንጅ አፒስተር መውጣት ይቻላል። ቪ አይ ፒ ለብቻ ፕራይቬት ሩም ፈልጎ ሰዎች መስጠንግዶ ሚፈልጉ እዚያ መሆን ይችላሉ። ኢቭን እንዳልኩሽ ነው፣ ኳስ ዝናብ ማምሸት ይቻላል። በቂ የሆነ ፓርኪንግ ሰርቪስ አለ፣ ግራውንድ ፓርኪንግ ሰርቪስ አለ። ፍለፊት እዛ አካባቢ መሆን ይችላል። እያየው ነበረ በመግቢያዬም ድሬ አዲስ ሴኩሪቲ የሚሉ በርካታ ወጣቶች እዚሁ ጋር አሉ። በእኛ ልብስ ድሬ አዲስ ስፔሻል ላውንጅ በሚለብሰው ያስተናግዱ ነበሩ። ያው ለዛ ነው እና ስለዚህ ድሬ አዲስ መጥተው ምንም አያጡም። ለመዝናናቱም መሸት ሲል እንዲሁ ደግሞ ከላይ ፋቮሪ የሚል ስፔሻል ላውንጅ አለ ከላይ። እሱም እዛው መሸት ይቻላል። ምንም በጣም ሴፍ መልካ ቪአይ ፒ እና ቪቪይፒ ሰርቪሶች ደግሞ ከላያለ ብለኛ፣ እዛ ላይ ምንድነው የተለየ ነገር ማቀት፣ ምንድነው የተለየ ነገር እዚ ጋር የተለያዩ አሁን የተለያዩ ከክልል ፕሬዚዳንቶች አካባቢ ጀምሮ ከተለያዩ ከሀያር ኦፊሻል ጀምሮ ሰዎች እኛ ቤት ይመጣሉ። ሲመጡ ፕራይቬታቸውን ኪፕ ለማድረግ፣ ኤኒ ሴኩሪቲ ሴ ለማድረግ ቪቪይፒ ክላስ ስላለን ፕራይቬት ነው፣ ሎክ ነው፣ እዛ ይገባሉ የሚፈልጉትን ነገር ትልቁ ፖይንት ፕራይቬሲን ኪፕ ለማድረግ ከሚፈልጉ አይነት ቢዝነስ አይዲ ያለሆን ይችላል ሌሎች ሀሳቦች ሊሆኑ ይችላሉ። እሱን ሀሳቦች እዛ አካባቢ ላይ ኢንተርቴን ለማድረግ እዛ መሆን ይችላሉ። ከፓብሊክ ኤሪያ እና ከፕራይቬት መሆኑ ነው። ሰርቪስ የሚፈልጉትን ሰርቪስ እዛ አገኛለሁ። የዋጋ ጭማሪ ብቻ ነው የሚኖረው። ከዛ ደግሞ መደበኛ ቁርጥ እናንተ ጋር ኪሎ ስንት ነው ዋጋ? እኛ ጋር ኪሎ ኖርማል ጥሬ ሁለት ሺህ ስምንት መቶ ብር ስፔሻል እና 3000 አይደል፣ 3200 ብር ነው። ኦኬ፣ ስፔሻል ቪአይፒ ከሆነ 3200፣ ኖርማሉ 2800 ብር ነው። ኦኬ፣ 2800 ብር ነው። አዎ፣ ኖርማል የከተማዋ ዋጋ እራሱ 3000 ነው። ኖርማሉ ይመስለኛል። ትልቁ ፖይንት እንዳልኩሽ፣ እኛም መሰለሽ ያ ና ዋጋ ላይ ብዙ እንትን አናደርግም እና ፌር የሆነ ፕራይስ ሆኖ ሰዎች ኢንተርቴይን እንዲያደርጉ ብዙም ፕራይስ ሴንሲቲቭ አይደለም። ኦኬ በጣም ጥሩ። ስለዚህ ያው ለሸክላውም ለሌላውም በኪሎ እየተካፈለ ነው ዋጋው የሚሆነው፣ ተመሳሳይ ነው ይመስለኛል። በጣም ቆንጆ። እንግዲህ ቆንጆ ምግብ ቀመስኩ፣ በደንብ ደግሞ አጣጥቤ እስክጨርሰው ጓጉቻለሁ። እንዲሁም ደግሞ ያሉትን ሰርቪሶች በተብራራ መልኩን የነገርከኝ ተመልካቾች ወደ እናንተ መጥተው እንግዲህ እነዚህም የሚጣፍጡ ምግቦች እና ለየት ያሉ ከተማ ውስጥ ሌላ ቦታ የማያገኛቸውን የድሬ ጣዕም ያላቸውን ምግቦች ከእናንተ እንዲመገቡ መልክቴ ነው። ጊዜን ስለሰጠኝ በጣም ነው የማመሰግነው። ወደ ማደል ማለስ እናንተ መጋግማችሁ ነው። በጣም ደስ ናት መ እናስተናግዳል። አመሰግናለሁ። በጣም መልካም ቀን፣ መልካም ስራ። አመሰግናለሁ።